የወርቅና የብር ጌጣጌጦችን ሰርቃ የተሰወረች ተከሳሽ ተይዛ በእስራት ተቀጣች። ለተጨማሪ ዘገባው ዋና ሳጅን ፈለጎሽ አሻግሬ ተከሳሽ ኩቼ ሰንተራ በርካታ የብርና የወርቅ ጌጣጌጦችን ሰርቃ የተሰወረችው በጉለሌ ክፍለ ከተማ ወረዳ አምስት አካባቢ ነው። የግል ተበዳይ ወይዘሮ አዳነች አዲስ በመኖሪያ ቤታቸው ውስጥ በቤት ሰራተኝነት ተቀጥራ ስትሰራ የቆየችው ተከሳሽ የተለያዩ የወርቅና የብር ጌጣጌጦችን ሰርቃ መሰወሯን ገልጸዋል። ይህን ተከትሎም ወደ አስኮ አካባቢ ፖሊስ ጣቢያ በመሄድ ማመልከታቸውን ተናግረዋል። የተወሰደው በእጅ ላይ ነው። የቁጭ እየወጡ እየሰራው ህጻን ልጅ ይዤ እሷ ቤት ቤል ታጠዳ እንደሚያጠዳ ሰው ገብታ እንዳለ ከሙዴ ቁም ሳጥን ፋልቅቃ ነው እንዳለ ገልብጣ የወሰደችው። ለምሳሌ የብር የጆሮዬ፣ የጣቴ፣ የአንገቴ፣ ሹርባ የምትሰራበት የብር እሱ የጣት ደግሞ ዝም የጣት ቀለበት ዝም ብሎ ቀለበት፣ የጋብቻ ቀለበት፣ የኔ የልጄ የጋብቻ ቀለበት፣ የባለቤቴ ቀለበት፣ የአንገት ብር፣ የጆሮ 475000 የአስኮ አካባቢ ፖሊስ ጣቢያ የወንጀል መርማሪ ረዳት ኢንስፔክተር አሳልፈው ጌታቸው እንደተናገሩት የግል ተበዳይ አቤቱታ ማቅረባቸውን መነሻ በማድረግ ፖሊስ ባደረገው ክትትል ተከሳሽን ከነ ኤግዚቢቱ በመያዝ ክስ እንዲመሰረትባት ማድረጉን ገልጸዋል። ኩቼ ሴንትራ የተባለች ግለሰብ ተቀጥራ በቤት ሰራተኝነት ለሰባት ወር ያህል ቆይታለች። ነገር ግን የግል ተበዳዮች በቁምሳጥን ውስጥ የተለያዩ ወርቅ፣ የጣት ቀለበት፣ የጆሮ ሀብል እንዲሁም የጆሮ ጌጥ ብሮች ተጠርጣሪዋ ቁምሳጥን ውስጥ ከፍቶ በመውጣት ከቤት ውስጥ ተሰውራ ሌላ ጋ ወስዳ እቃዎችን አሸሽታለች በሚል ነው። ምርመራ የጀመር ነው ወደ ውኑ የመያዝ ስራ ተሰርቷል። ነገር ግን በወቅቱ አላመነችም ነበር። አልወሰድኩም የሚል ነበር እኛ ጋር ቃል ሲሰጥ የነበረው። ያው ሁለት ሶስት ቀን ምርመራውን በማጣራት ቦታው ድረስ በመሄድ እግዚቢቶቹ በራሷ ፍላጎት እንዲትመልስ አድርገናል። እግዚቢቶቹ ደግሞ የተገኙበት መገናኛ አካባቢ ወርቆቹን ለግለሰብ ሸጣ ከነእግዚቢቱ እነዛን ተጠርጣሪ አምጥተናል። ብሮቹን ደግሞ አስኮ አካባቢ ብር ቤት ሄዳ በተለያዩ ቦታ ነው ሸጣቸው የነበረችው፣ የማስመለስ ስራ ሰርተናል። ምርመራ ያው ጀመርን፣ ማስረጃዎችን አሰባሰብን። እግዚቢቶችን የማስመለስ ስራ ከሰራን በኋላ አቃቢ በተጠርጣሪዋ ላይ ክስ መስርቷል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎት በተከሳሿ ላይ የቀረበውን የክስ መዝገብ ተመልክቶ በስድስት ዓመት ጽኑ እስራት እንድትቀጣ ውሳኔ ማስተላለፉን መርማሪው ጠቅሰዋል። ከተከሳሿ ላይ የተሰረቁ ንብረቶችን የገዙ ግለሰቦች በሕጉ መሠረት ተጠያቂ መሆናቸውን ረዳት ኢንስፔክተር አሳልፈው ገልጸዋል። ተጠርጣሪዎቹ ከሁለት ቦታ መገናኛ አካባቢ ወርቅ ቤት ከነበረ አምጥተን ሁለት ተጠርጣሪዎች ይዘናል። በነሱ ላይም ያው በሂደት ላይ ነው ያለው። አቃቢ ክስ ይመሰርታል። የሚገዙ ሰዎች ጥንቃቄ ማድረግ አለበት። አንደኛ ተጠያቂነት ስለሚያመጣ ማጣራት አለባቸው ሲገዙ። ዋጋውም የገዙበት ዋጋ ተነጻጻሪ አይደለም። ለምሳሌ የዘጠና ሺ ብር የሚገመተውን እቃ በሰባት ሺ ብር ነው የገዙት፣ አንድ ቦታ አለ። ይህ ማለት የተሰረቀ መሆኑ ያስታውቃል ማለት። ስለዚህ ግምት ውስጥ በማስገባት ጥንቃቄ ማድረግ አለባቸው፣ አመጣጡን ማረጋገጥ አለባቸው ነው። አሰሪዎች ውድ የሆኑ ንብረቶቻቸውን አስተማማኝ በሆነ ቦታ በማስቀመጥ መሰል የወንጀል ድርጊቶችን መከላከል እንደሚገባቸው ተገልጿል።